እኔ እናንተ ከአንድ ቤት ለመኖራችን በጣም ብዙ ሰው ምስክር አለ። ፍቅረኛ እንደነበር በጣም ብዙ ሰው ምስክር አለ። ግን አንተን ከሰው ላይ ገንዘብ ተቀብለህ እንድትመጣ ሴቶችን ፍቅረኛ ሆናለሁ ብለህ እንድትናገር፣ እህቴናት እያልክ ነው የምታስተዋውቀኝ። አሪፍ ነው የምታስተዋውቀኝ። ውሸ ዋሸው ምን እና ስትባል እህቴናት አትልም። ዋሸው እህቴ እንዳትቀጥል ይችን ብቻ መልስልኝ። እህቴ ናት ብላ ታስተዋልምትዋንች ምክንያቱም በቃ ችግር የለውም የስራ ችግር የለውም የስራ እያንዳንዱ ለሚያደርገው ነገር አንዴ ላውራ፣ አንዴ በእናት ላውራ ጠብቄ አለው ጠብቀኝና፣ ጠብቃለሁ። ችግር የለውም ለእያንዳንዱ ለምታደርገው ነገር በሙሉ ማለት ነው፣ ዋጋ የሚያስከፍለንን፣ የማያስከፍለንን ህይወቴን የቀማኸኝ፣ ከዚህ ደረጃ ያደረስከኝ አንተና አንተ ነህ። የአንተ ብዙ መረጃ ነበረኝ በስልኬ ላይ ያን ስልኬን እንዳልወስድብህ መረጃ እንዳልወስድብህ ድብ ስልኬን አልሰበርክብኝም? ለዚህ ምስክር ላምጣልህ? በቦክስ እንደዚህ አልመታየኝም? ፍርድ ቤት አልሄድንም? ንገረኝ። ፍርድ ቤትምን እናንተ ሌላ እያንዳንዱ በፍጹም እኔ አንተ ሊደፍረኝ ብዬን ያውርቼ አላውቅም በፍጹም

አብረን ከአንድ ቤት ተከራይተን የተቀመጥንባቸው ሰዎች ለምን አይመሰክሩም? አብሮ አብሮ ከማን ጋር ነው? እኔ አንቺ ሳለን ይኖር ነው፣ ሌላ ሰው ማንም ጨመርን ነ አዛኑት መስክር፣ ኮንስትራክሽን ስራ ነው ሚስክር አዛኑት ስክር። አዳምጠኝ እሺ፣ አዳምጥሻለሁ። ሳላምላክ አዛኑ አይደለም፣ አንድ ቤት አንድ ቤት አዛኑ ለእኔ አትመሰክርም። አዛኑ በአንተ በኩል ሰጠ። ከሰውነት ጎዳና ያወጣችኝ አንዷ ናት። አንተና አዛኑ ማለት አውቃችኋል። አዛኑ ማለት አውሯል። አይደለም አሁን ስሜና ነገር አይቻለሁ ተደጋጋሽ። አሁንም ራሱ ተጣልቶ እኔ የተመለስኩት ምንም ቢናገርህ ምንም እንዳትለው እሺ። አምስት ሺህ ብሩ ይመለስልኛል። አምስት ሺህ ብሩ እንደተመለሰልኝ ወይ ወደ ሀገር ቤት ወይም በዚህ ደግሞ ሦስት ወር ሥራ ወይ ወደ ሀገር ቤት ሄዳለሁ ወይ ዲዛይን አሰራለሁ ጥምቀት እንስራና የጥምቀት እንደ እስከ እግዚአብሔር ፈቃድ። አሁን ሰላም ዝም በለው እና ዛሬ በጣም ተበሳጭቶ ስለዚህ፣ አንተ ደግሞ ምንም ነገር አያገባህም። ዝም ይ በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘ መሄድ አለብህ። የጥምቀትን ሻንጣ ይንጂ እንደምንም ብ ያወጣለሁ። ስለዚህ አንተ አትናደድ፣ አት ምንም አይመስልህ፣ ተው። ችግር የለው እግዚአብሔር እጅ እጃችን፣ ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ት እንዲያደርገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው፣ ወደ ኢትዮጵያ የሚሄድ ሰው ካገኘት ነገር ያን ሸሚዝ እንድልክ ካላይ በፖስታ ቤት ልካለ

ሪከርድ አሁንም ልልክ ነው። በደንብ አርጋችሁ ሪከርድ አርጉልኝ። በደንብ አርጋችሁ ያዙልኝ። በደንብ አርጋችሁ ፍረዱኝ። እሷ የምታደርገውን ነገር ነው እኔን አደረገ እያለች ምታወረውና፣ ስሙኝ። አሁንም ምርከውን ክፈችልኝ። ወራት አይደለም የሚሆነው ይሰራል። ችግር የለም። ሰው ሊያነሳብሽ ይችላል። ሪከርድ በደንብ አርጋችሁ ስሞልስ ቸርሻለሁ፣ እጨምራለሁ፣ ስማኛለ። ፍቅርንማ የትም ይሁን የትም እንደምበከለው እርግጠኛ ነኝ። በደንብ አርገ በገንዘብ ብቻ አይደለም የምበከለው፣ በሌላም ጨምሬ ነው የምበከለው። በተለይ ደግሞ ከሱ ጋር ጨምሬ የምበከለው ሰዋለ ደስ አይልም። ለአንቺ ግን ልላክልሽና ጉ ስሜው ለእሷ ስብና ስል ለህዝቡ ግልጽ ሳይሆን ልላክልሽ። ደሞዙ ሙሉ ለሙሉ ለእሱ ነው የሚገባው? ለፍቅር ነው። እኔ ለምን እየተቀበልኩ እንደምሰጠው አላውቅም። የእሱን እየተቀበልኩም ለፍቅር ነው የምሰጠው። እኔ ሰርቼ መጥቼም ለእሱ ነው የምሰጠው? ከዛ አንዴ እኔ ብር ፈልጋለው፣ ብሩን ለምንድን ነው የምታጠፋው? የሆነ ነገር እናደርገው፣ ለምንስ ትወስድብኛለህ? ከወሰደ በኋላ ነው እኔ እንደዚህ የምለው። ከዛ ይሄን ይሄን እምልሽን በሙሉ ካላደረግሽ ብዙ ብዙ ነገሮችን አወጣብሻለሁ፣ እምልሽን ነገር አድርጊ ብሎ ብዙ ነገሮችን እያሰራኝ እሱና እሱ ብቻ ነው። ብዙ ቪዲዮ ከእሱ ጋር ሁለት ቪዲዮ አለኝ አልኩሽ። አንድ ከእሱ ጋር ተኝቼ፣ እግዚአብሔር ምስክሬ ነው። አንድ ሁለት ሽንት ቤት ገላይን እየታጠብኩኝ የያዘው ቪዲዮ አለ። ይሄን አውጥቼ ከምለቀው ራስሽን ከምታጠፊ ይሄን ይሄን ነገር አድርጊ ብሎኝ ያደረኩት ይሄ ብቻ አይደለም። እንደዚህ እንገድላለን አይነት ነገር ሁሉ በይ ብሎኝ ያልኩት ታይም አለኝ ብያለሁ። ሲቀጥል ደግሞ ወደ ኢትዮጵያ ልሳፈር አርባ ሺህ ብር ቆርቼ ትኬት ማለት ነው ደርሶ መልስ ትኬት ቆርቼ የተመለስኩበት ሂጅ ያለው ብዬ የቀረውበት ታይም አለ። ምን ብሏል? ኢትዮጵያ ላይ ተቀበሏትና ደብዛዋን አጥፏት ያለ ሰው ነው። ተቀበሏትና ደብዛዋን አጥፏት ያውቃል። በቃ ቅሪ ተብሎ አሁን የምትገባው ልጅ ትነግርሻለች አስገቢያት በይ ብሎ ሪከርድ ያስቀምጥ ሁሉ አለ። ለምን ይዋሻል በይ ብሎኝ ያልኩት ብዙ ሪከርድ አለኝ። ለወንድምሽ ላኪ ያለኝ አለ፣ ለጥላውን ላኪ ያለኝ አለ። ቀሚስ በተዘዋዋሪ የበላይ ብር አለ። በዛ በዛ ምክንያት እንደ አቡዬ ቀሚስ ስራ እየሰራን ቀሚስ ስራ እየሰራን እኔና እሱ ከአንድ ቤት ቀሚስ ስራ ኦርደር እየተቀበልን ኦርደር እየተቀበልን ስማ ተቀበልን። አስራ አምስት ሺህ ብር ቀብድ በተዘዋዋሪ ሳባ ቀሚስ አስራ አምስት ሺህ ብር ቀብድ ናውራበት፣ አጀንዳው ራሱ ስለሆነ ነው። ፈርም ይባላል። ተቀብሎ የሚልክልን ልጅ ግን ጥላውን ነው ተቀብሎ ቀሚሱን የሚልክልን ማለት ነው። አስራ አምስት ሺህ ብር በተዘዋዋሪ ቀብድ አስገባልኝ ለቀሚስ ማለት ነው። መረጃ ስላለ አስቀድሜ በቃ ሱሊያና ጀምሪ። እሺ ሀውዬ፣ ይ ድምፅ ይሰማላ አው ኩሩ ሀበሻ ደግማስ ሰባስቤ ነው የታሰረው። የታመመ ልጅ ብር አሰባስቤ ነው የታሰረው። ስለዚህ እውነት ካለው እውነት ያውጣው፣ እውነት ከሌለው ግን እድሜ ልክ የሚታሰር ብዬ መልስ ሰጠው። ከኢትዮጵያ ፖሊስ ኮሚሽን ማለት ነው። የሚችለው በአንቺ ጉዳይ ነው የተሰበሰበው ብር ልጁ ጋ የለም። የበላችሁ እናቱ ናት የታማሚው እናት ተባልኩኝ። ከዛ እሱን አፈላልጌ እሱን በማናገርበት ሰዓት ምን አለኝ፣ በዋስ ሁን በምን ይሁን ተፈታ። ተፈታና ልጁን ከየት ያድርሰው ከምንም ያድርሰው አይዶኖ አላውቅም። በማህላችን ላይ እናቱ ሞተች ብሎ በሞተች ምክንያት እናቱን ሞተች በሚል እኔና እሱ ልንታረቅ ቻለን ማለት ነው፣ እኔና ፍቅር እናቱ ሞተች ሲለኝ አዘንኩኝና ወይኔ ምን አለበት ባወራቸው ኑሮ በሚል የተነሳ በምንድን ነው የሞተች? አልኩኝ እናቴ ታንቃ ሞተች አለ እግዚአብሔርን እናቴ ታንቃ ሞተች አለ። እዚህ ጋ እህቱ አለች ሌላ ሰውም አለ። ትናንትና ግን ስሰማ እናቱም እንዳለች አባቱም እንዳለ ሰማው። እናትና አባቱ በህይወት እንደሌሉ ነው ማውቀው። እናትና አባቱ ግን እናቱ ታንቃ እንደሞተች አባቱ በህመም ምክንያት እንደሞተ ቤተሰብ እንደሌለው አውቅ ነበረ። ያን እያወቅኩኝ ግን እሱን ትቼ እናት አባቱ ሙተዋል ብዬ አዝኝ የለት ወደ ዱባይ አምጥቼው በማኖረው ታይም ላይ የምህረት አዋጁ እኔ ኢራናዊ ነበርኩኝ፣ ፓስፖርት አልነበረኝም። ማዳም ቤት እየሰራው የተቀበለችልኝ ልጅ ራሱ ከኢትዮጵያ ሳመጣቸው ቪዛ ሰርቼ ሳመጣቸው እኔ ማዳም ቤት ነው የምሰራው። የተቀበለችልኝ ልጅ ራሱ ስንታየው ትባላለች። እነሱን ሰርቼ ሳመጣቸው እነሱ በሚመጡበት ሰዓት እኔ ራናዊ ነበርኩ። የምህረት አዋጅ መጣ። የምህረት አዋጅ ሲመጣ አብይ አዲስ ምርጫ ላይ ነበረ። የዛኔ ነው ፓስፖርቴን ያሰራሁት። ፓስፖርቴን አሰርቼ የራሴን ህይወት በምኖርበት ሰዓት፣ ቤት ተከራይቼ በምኖርበት ሰዓት የአበሻ ቀሚስ መጽሐፍ ቅዱስ ብዙ ነገር እየሰራው አብረን እየኖርን ነበረ እኔና እሱ በዛ በፊት ግን የምንተዋወቀው ለሰው ማለት ነው፣ እኔን ማናት የሚለው እህቴ ናት ነው ብሎ የሚያስተዋውቀኝ ብዙ ሰው ያገኛል። ዱባይ ያለ ሰው በአካልም ኢሚግሬሽንም ምኔ ናት ብሎ ነው የሚያስተዋውቀኝ። እህቴ ናት ብሎ ነው የሚያስተዋውቀኝ ለምን እህቴ ናት ሲለኝ እኔ እሱን ስላመንኩት ፍቅርና ፍቅርን ብቻ ትዳርን ብቻ ስላሰብኩት ምንም ነገር አስቤ ያላቅም። ግን በዛ መካከል ግን እታመማለሁ። በጣም ነው የምታመመው። ከልክ በላይ ያለፈ ከሰውነት ጎዳና ወጣው የሆነ በቃ ነርበስ እየሆንኩ እየለቀኩ ነው የሄድኩት። ከዛ እየሰራን እየሰራን አብረን እያልን፣ አንድ ሲፈልግ የሚማታበት ታይም አለው። ሲፈልግ ደግሞ ሰርቼ ብር ይዤ መጥቼ እንደዚሁ ይመጣል። ከፊቴ ላይ መጥቶ ቆም በሚል ሰዓት አይኑን ክብል ክብል ሲያደርገው፣ ምን አልከኝ? እሷን ሙሉ የምትታይበትን አድርጊልኝ ወይም ደግሞ ምክንያቱም ሙሉ ፎቶ የሚፈልግበት ምክንያቱ አንድ ለቤተሰብ ጦስ ለመሆን ግን፣ እዚህ ጋር መጀመሪያ ማስጠንቀቅ የምናገረው ይህን ስናገር አንድም በቤተሰብ ነው የሚያስፈራራኝ፣ ሁለትም ደግሞ ቤተሰቦችሽን እገላቸዋለሁ ወይም አንቺን አጠፋሻለሁ የሚል ዛቻ ነው የሚያዝ የሚይዝተው ማለት ነው። ማስረጃ አለሽ? የዛተበት ቮይስ ወይንም ቮይስ፣ ከአራት ከአምስት ዓመት በኋላ ስልኬም ስለሌለ ምንም አይነት ነገር የለኝም። ዛቻው እሱ ይሄና ይሄ ብቻ ነው። ይህን ደግሞ ማንም ሰው ያውቀዋል። ከከስተመሮቹ ከራሱ ማለት ነው የሚያስፈራራበት ከቻልኩኝ ከሆነ ስልክ ላይ ላገኝ እችላለሁ። ጠይቄ ላመጣል እችላለሁ። ከሆነ ሰው ላይ የተሰዳደሙ መፈለግ ልትነግረኝ ትችላለህ። ፍቅር ዲዛይን ለምን ሙሉ እንድትሆን ፈለግ የሆነ ኬዝ መፍጠር በፎቶ ሆነ ነገር እየጠየኩ ነው። ሶሊያና ፕሊስ፣ ተደማምጠን ነው እንጂ እኔ ስጠይቀው አንቺ ዝም ብለሽ እና እሱ ይመልስልኛል። እኔ ሁለት ሰው እኩል የሚያወራ ከሆነ እንዴት ነው የምንደማመጠው? ዶክመንቷን ስልክብሽ ህዝቡ እውነት አሁን እንዲረዳና እንዲያውቃ ስለፈለግኩ ነው። ምክንያቱም ጥፋተኛ ከሆንኩ በአንቺ መሀል ህዝብ ባለበት ይቅርታ ጠይቄ እንደወድ፣ ስህተተኛ ከሆነች ደግሞ እኔ በየትኛው መንገድ ስሜን ባጠፋችሁ ልክ ህዝቡ እንዲያውቃ እፈልጋለሁ። እኔ ሰባት ዓመት ኑሮ ሶሻል ሚዲያ ላይ ወጥቼ አላውቅም። ዛሬ ገና ለመጀመሪያ ይቀ በየትኛውን መንገድ የተሰራ ሴራዎች አሉ በየትኛውን መንገድ በመሆናል ቀጣይ እሷ ከጨረሰች በኋላ ማስረጃዎችን ሳቅርብ ህዝብ እንዲያ ያትፈልጋል። ከዛ አንጻር ነው ሌላ የተለየ ነገር ንበኛል። እሺ ቀጣይ ለምንድን ነው ሁሉም የሆነ ነገር ቢደርስብን፣ ቅድም ኤደን እኔ ምንም ነገር ቢደርስብኝ፣ ሌላ ጠላት የለኝም። ፍቅር ዲዛይን ነው እንድታቆልኝ ይፈልጋለሁ። ኢትዮጵያ ገብቼ የሆነ ነገር በሆን ቤተሰብ ምቱ፣ የሆነ ነገር ቢሆን ምት ነው። እችም እንደዛው አንድ አይነት ነገር የምትለው ለምንድን ነው? እነሱ የሚሉበትን ምክንያት እኛ ላውቅ በየትኛውም መንገድ በምንም መልኩ የሚሉበትን ምክንያት ኛ ነው። እሺ ቀጤ ሺ ሶዲያ ነው። ይህን ያልኩበት ምክንያት የእያንዳንዳችን ምክንያት የእሱ የሚሄድበት እርምጃ ሰውና ሰው ነው። ምክንያት የሚያደርገው የሚያስፈራራበት መንገድ ሌላ ስለነበረ፣ ስለዚህ እኔ እናሱ በምንኖርበት ታይም በፍቅር ደረጃ ላይ ስንኖር እየመጣ የሆነ ከጎንሽ በሚቀርብበት ታይም ላይ የሆነ ነገር ያደርገኛል። ብሩን ሰጥቼ ይልካለሁ ከሄደ በኋላ ደውዬ የምበሳጭበት ታይም ነበረኝ። በቤት ተቀምጬ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘሁበት ታይም አለኝ። ይሄን መቼም አትክድም ብዬ አስባለሁ። ያገኘሁበት ታይም አለኝ። ፍቅር ማለት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው። እየሰራን ኦንላይን ስራን ያሳየሁት ከኢትዮጵያ ዱባይ ያስገባሁት ብዙ ወጪ ያወጣሁበት እድሜ ልኬን ለፍቼ የሰራሁትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው። ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ፣ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተ ክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው። ስለዚህ መቶ ሰማንያ ሺህ ብር ክፈይ ብሎ ያስከፈለኝ ሰው ነው። አምደ ጽዮን ማለት እህቱ አጸደ፣ ስሟ ትክክለኛ ስሟ አጸደ ነው። መቅደስ ትናገራለች፣ እህቱ ትልቅ እህቱ ዋጋ ትናገራለች። መቶ ሰማንያ ሺህ ብር ያስከፈለኝ ሰው ነው። ይህን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል። እያንዳንዱ ሴብ እያደረኩ የሚይዘውን ብር እንዴትና ምን አድርጎ እንደሚወስድብኝ አላቅም። እግዚአብሔር ነው የሚያውቀው። ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው። ህይወቴን ቀምቶኛል። ህይወቴን የቀማኝን ማንነቴን ይመልስልኝ። ሲቀጥል ደግሞ የሚያስፈራራኝ ምክንያቱ አንደኛ ከእሱ ጋር ተኝቼ ቪዲዮ ቀርጾኛል፣ ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል። የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው፣ እሱ የሚያስፈራራኝ ማለት ነው። ግን አንድ ብዬ ልስጥሽ፣ የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በምገባበት ታይም ላይ ዝች ጋር የዘለልኩብሽ፣ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት ከሰውነት ጎዳና ወጥቼ ፖዘቲቭ ናት እንዴ እስከ መባል ድረስ የደረስኩበት። ስገባ እርጉዝ ነበርኩ፣ እርጉዝ ነበርኩ ከፍቅር እርጉዙኝ። ስገባ መድኃኒት አለ፣ እሱ መድኃኒትን የምወስደው መድኃኒት አለኝ፣ እኔ ልጅ መውለድ አልችልም። ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ። አካለ ስንኩል ጎንደር ሆስፒታል ነው የገባሁት። አካለ ስንኩል ይሆናል አለኝ። ለምን ዶክተሩን ስጠይቀው ለምን ይህ ህፃን ልክ አይደለም እንዴ ብዬ ስጠይቀው፣ ህፃኑ ልክ ነው፣ ለምንድን ነው የሚወርደው ይላል። እሱ ምን ይላል? በጎን ሄዶ ለዶክተሩ እህቴ ናት፣ ከአረብ አርግዛው ነው አለ። የደረሰብኝ የምትይው በደል። የጨረስሽ መስሎኝ ነው፣ ኔትወርክ ይዞች ስታቆሙ፣ የጨረስሽ መስሎኝ ወደ እሱ ይሸጋገር ነበር፣ ይቀጣ። ጎንደር ጎንደር፣ ጤነኛ ነው ለምንድን ነው የሚወርደው? አለው። እሱ ሌላ ዓላማ ስለነበረው ነው። ለምንድን ነው የሚወርደው? ልጁ ጤነኛ ነው ሲለው፣ ከአረብ ነው ያረገዘችው፣ እኔ ወንድሟ ነኝ አለ። እንዴ ለምንድን ነው ወንድሟ ነኝ የምትለው? ህፃኑ ደህና ነው ለምን ትላለ? ብዬ ስለው፣ እመኚ ህፃኑ ካለ ስንኩል ነው ምንም እጅግር የሌለውን የሚወለደው ብሎ አስፈራራኝ። ልጁን አስወረድኩት። እኔ ሆስፒታል ተኝቼ፣ እሱ ዱባይ መጥቶ እችን ልጅ የልጆቹን እናት አግብቶ ጠበቀኝ አግብቶ ጠበቀኝ። እኔም ወደ ጸበል እስቲ ለፈጣሪ ልስጠው ብዬ ወደ ጸበል ሄድኩኝ ማለት ነው። እኔ ይህ ሁሉ የሚያደርገው ሴራ ግን ለምን ህይወቴን ከዚህ ሁሉ ደረጃ ያደርሰኛል? ለእኔና ለሱ ግንኙነት የሰው ምስክር አለኝ። በቂ ምስክር ነበረኝ። ግን ስልኬ ሌባ ስለወሰደብኝ አዲስ ስልክ ነው ያዝኩት። በቃ የሰው ምስክር ግን አለኝ ነቴን እንደቀማኝ ህይወቴን ሳልኖረው ከእጅ ላይ ብር ይዤ አልኩሽ አስር ሺህ ብር ያዝኩበት ታይም አለኝ አምስት ሺህ ብር ያዝኩበት ታይም አምጡልኝ ያልኩበት ታይም ወንድሜን አምጡልኝ እስቲ በእናትህ ለዛሬ ብቻ ተለመነኝ ያልኩበት ታይም አለኝ እሱን ከኔ ጋር ለማምጣት ማለት ነው ታዲያ ይሄ የጤና ነው እስከዚህ ብሎ እስከመለስ ሶስቴ መናገር ማለት ነው ስለዚህ ህይወቴን ቀምቶኛል ይመልስልኝ ዛሬ ያለሁበት ደረጃ ከዚህ ደረጃ እሱን አድርሰው ገንዘብሽን ነው እንዲመልስልሽ፣ ልች ምትፈልግ? ገንዘቤን ይመልስልኝ። ዛሬ ላለውበት ደረጃ ገንዘቤን ይመልስልኝ። ስንት ገንዘብ ቶሊያና እሺ፣ ቪዲዮን ያጥፋልኝ ጥያቄ ሾኬ፣ በገንዘብ እስካሁን ድረስ በግምት ለሱ ስንት አጥፍቻለሁ ብለሽ ታስቢያለሽ? ሀውየ ሙሉ ህይወቴ ማለት ይችላለሁ። በሰአቱ የሁለት ሺ አምስት መቶ ብር ደሞዝተኛ ነኝ እኔ፣ ሀውስ ሜድ የሁለት ሺ አምስት መቶ ብር ደሞዝተኛ ነኝ። ጓደኞች ያሉ ቶሊያና፣ የስንት አመት ደሞዝ በቃ ሙሉ ጊዜን በይው ሙሉ ሙሉ ጊዜን በይ። በቃ ምንም ማቀው ነገር ሁለት አምስት መቶ ድርሃም እየሰራሽ ከዛ እሱን አምጥተሽ ስራ አስጀመርሽ። ሶ ግምት ስጭኛ። እዚህ ጋር አንድ ጽፍን እኮ እየጻፍኩ ነው። እያንዳንዱ ባይ ከመጣ በኋላ አንድ አመት ከምናምን በይ ደሞዝ ከማዳም ቤት ሁለት ሺ አምስት መቶ ብር ስራ ቁሜ ኦንላይን የሰራ ነው። በጣም ብዙ ብር ነው ይሄ ተብሎ የሚቆጠር አይደለም። በግምት ዛሬ ለምቆ አስልተሽ፣ ብሩን አስልተሽ፣ ምን ያለሱ እንደፈጨሽበት አስልተሽ ተነግርኛል። ሻውሚዩ ታደረግሽ ነው ነሱ ጥያቄዎችን ጠይቀው የስ አዊ ልጅ ርስልሽ። በግምት በቀላሉ ላለው ላለው ነገር ብዬ የምናገረው ይህን ያክል አልልም። ከሀያ ሺ ብር በላይ አጥፍቻለሁ። ድርሃም ማለትሽ ነው? ብር አተበይ ድርሃም፣ ድርሃም፣ ድርሃም። ከዛ በላይ አጥፍቻለሁ። እሱም ደግሞ እነ ማዲንጓ ፈወርቅ ነብሳቸውን ይማረው፣ እነሱ መጥተው ለአርቲስቶች መተዋወቂያ የወሰደብኝ ብር ብቻ በቂ ነው። እሺ ጥሩ ሀያ ሺህ ድርሃም ተይዞ ይሻል። ኦኬ። ስለዚህ አንቺ ፍቅር ዲዛይን አደረሰብኝ የምትሉ ምንድን ነው? ፍቅረኛ የነበር ከዘጠኝ አመት በፊት እኔ ወደ ዱባይ አመጣኩትኝ በዳም ቤት በሰርቲ ጠቅሜ ዱባይ አምጥቼ ልብስ ቤት ከፈትኩለት ስራ አስጀመርኩትኝ። እድሜን እና ገንዘቤን መስዋዕት አድርጌያለሁ። ለሱ ደግሞ አውጥቶ ጥሎኛል። ላይክ አስረግዞኝ ኢትዮጵያ ሂጂ እና ሱርጂ እኔ ሸለሹ አንቺ፣ እኔ በፍቅር ዲዛይን ደረሰብኝ የምትዩ ነገር ፍቅረኛ የነበረ መዳም ቤት ሰርቼ ዛሬ ዘጠኝ ዓመት ዱባይ አምጥቼው ሀበሻ ልብስ ስራ በኦንላይን አስጀምሬው ብዙ ነገር እድሜን፣ ጊዜን፣ ገንዘቤን ሰጥቼው፣ እሱ ግን እርጉዝ ስሆን ሄደሽ አስወርጂ እኔ የጤና እንከን አለብኝ ችግር ስላለብኝ ከኔ ከወለድሽ አካለ ስንኩል ልጅ ነው የምትወልጂው ብሎኝ ሄጄ ጎንደር ሆስፒታል አስወረድኩኝ። አካለ ስንኩል ይሆናል ልጁ እኔ ችግር ስላለብኝ ከኔን መውለድ የለብሽም ብሎኝ፣ ከዛ በኋላ ሌላ ሪሌሽንስ ውስጥ እንደገባ ሰማሁ። በዛም ህመም ደርሶብኝ ጸበል ገባው። በቃ ይሄ ነው አይደለ? እናመሰግናለን። ለዚህ ሱ ምላሽ ይሰጣል። ቴንክ ዩ በቃ ሚዩት አድርጊና ምላሹን አዳምጪ። እሺ፣ ወደ ወደ እሺ፣ አመሰግናለሁ። መጀመሪያ እኔ ጥያቄዎችን ጠይቄ ስለሷ እውነት ዱባይ ያመጣቸው ናት። ለመምጫዬ ምክንያት ምቻው? እሺ፣ በአጭሩ ስትመልስኝ አዎ ወይም አይ እያልክን፣ እንደዛ እሺ። ፍቅረኛ አክ ነበረች ስራ ያስጀመረች ክሷ ናት? እኔን ያስጀመርኳት እንጂ ስራ። ከአንተ አርግዛ ነበር? አረ በታሪክ አንድ ቀን ማብረን አላደርም። የእኔ ጥያቄዎች እነዚህ ናቸው፣ ዋና ዋና ጥያቄዎች መልስ ያህልኛል። ኦኬ። የእሷ ደግሞ ገንዘቤን ይመልስልኝ እና ቪዲዮን የያዘብኝ፣ ቪዲዮ ያጥፋልኝ። ሷ ጥያቄ አንተ ለህዝቡ ያለውን ነገር አብራራ። ሳይጀምር ማለት ነው ሳይጀምር። እሺ አንድ አንድ ጥያቄ ሳይጀምር። እሺ ፍቅርኛ ያደለችም ለሚለው የእናቱ ልጅ አለች። እሷ ትናገርልኝ። አንድ ትናንትና ማውቃት አለው ብላለች። መቅደስ እህቱ ትመሰክርልሻለች ከሆንሽዋናት ታውቆ ቤተሰብን አስታወቀኛል። እሺ አደለም ቤተሰብ ይመሰክርልሻል። ችግር የለውም አደለም። ከስንት አመት በፊት ነበር መቅደስ ምታውቅሽ? መቅደስ ምታውቅሽ ከስንት አመት በፊት ነበር? ምረት አዋጁ አዋጁ እርጉዝ ሁኜ አመት ወይ ከስንት አመት ትናንትና ጠይቄያት ነበር። ይህን ጥያቄ የምረት አዋጁ ላይ ብላለች። ስንት አመት በህይወት የለች? ምን ይገባለች እንጂ እናት አለች። ለምንድነው ታንቃ ሞተች? ለእኔ ነገር አሁን፣ ወደ ሀሳቤ ልመለስ። ወደ ሀሳቤ ልመለስ ሲሰራው ይሄ ስለሆነ ላውራ እንደ አንዴ ሶሊያና፣ በቃ ኔ እየጻፍኩ ስለነበር ነው ጎንበስ ብዬ ይቅርታ። እያንዳንድ ሁሉ ነጥብ እንዳይጠፋኝ እየጻፍኩ ስለነበረ ነው። እሺ፣ ስለዚህ ሶሊያና ጨርሰሻል? ጠየቅሽው አይደለ? ጥያቄዎቹን አሁን ሊመልስልሽ፣ በቃ አሁን አንቺ ሚዩት አድርጊ። እሺ፣ የእሱ ተራ ነው። አንቺ ስታወሪ እሱ ሚዩቱን አላበራም አላቋረጠሽም። ስለዚህ አንቺም እንዳታቋርጭው። ንዩ ወይም ደግሞ በትክክለኛ መጠሪያ ስሟ ዘመና የምንተዋወቀው በፌስቡክ ነው። መነሻውን ጥርጥር እያረጉ ሁላቸውን ሰው ስለሚፈለ በሶሻል ሚዲያ ነው። ወደ ውጭ ሀገር መሄድ እፈልጋለው። ወደ ካናዳ አካባቢ ፕሮሰስ ጀምሮ ያልተሳካልኝም ምን ላድርግ። ምክንያቱም በጣም በፌስቡክ በጣም እንጻጻፋለን። ሜይቢ ያንም ፈልጋ ማምጣት ትችላለች እና እንጻጻፋለን። ወደ ካናዳ አልተሳካልኝ ስል ዱባይ መተህ ለምን አትሰራም፣ በምትሰራበት በምታገለግልበት ዱባይ መተህ ለምን አትሰራም ትለኛለች። እንዴት ነው መምጣት የሚችለው የሚለውን ነገር ስለ ቲኬት እና ቪዛ ነው። ቪዛውን ደግሞ እኔ ያመቻችን ላለው አለችኝ። በሰዓቱ ላይ ስንት ብር እንደሆነ አላስታውስም። የማን ነው የቪዛ ብር፣ በዚህ አስገባለችኝ፣ አካውንት ላክችልኝ፣ የሙስሊም ስም ነው። በሰዓቱ ላይ አስታውሳለሁ። ወደዛ አስገባውኝ፣ ቪዛ ሰርታ ከአንድ ጓደኛ የጋሁኘ ወደ ዱባይ የመጣዊ ማለት ነው። ከኤርፖርት የተቀበለችኝ እሷና ጓደኛዋ፣ ስንታየሙ የምትባል ጓደኛዋ የተቀበለችኝ ሻርጃ አካባቢ ነው እጃዛ ቤት የነበረው ቢ የቀሲስ ወንደሰን የዘማ የወንደሰን ቤስል አካባቢ እሱ አካባቢ ነው። ለሁለት ቀን እዛ እጃዛ ቤት አድሬያለሁ። ከሁለት ቀን በኋላ ግን እሷም ወደ ስራ ልትሄድ ስለነበረ እኛም ስራ መፈለግ ስለነበረብን አጅማን አምታ እጃዛ ቤት አስቀምጣ ሄዳለች። አስቀምጣ በሄደችበት ሰዓት ላይ ሜቢ እኔ የጉልበት ስራ ምናምን ሰርቻ አላውቅም። እና ብዙ ስራዎች ሞከርኩ ሞከርኩ፣ ሊሳካልኝ አልቻለም። እንደ አጋጣሚ ከኢትዮጵያ ስመጣ ማነባቸው መጽሐፍ፣ ሜቢ በቤተክርስቲያን አካባቢ ስለሆነ እድገቴ ለቤተክርስቲያን አካባቢ ከሰራው ብዬ ያስቧቸው መጽሐፎች ምናምን፣ መስቀሎች ነበሩ። እነዛን መስቀሎች ፖስት ማድረግ ጀመርኩ በራሴ አካውንት ማለት ነው። ሜይ ቢ ስራው ምክንያቱም በወር የምቀጠረው ስምንት መቶ ብር ነበረ ሜይ ቢ የጉልበት ስራ ማለት ነው። ነገር ግን ምንድን ነው በቀን ሁለት ሺህ ብር ሶስት ሺህ ብር አራት ሺህ ብር በኦንላይን መስራት ጀመርኩ ማለት ነው። በኦንላይን በምሰራበት ወቅት ላይ እንዳጋጣሚ አጋጣሚ የምህረት አዋጅ ይመጣል ማለት ነው። የዶክተር አብይ መጥቶ የምህረት አዋጅ መጣ። ኤምባሲ ላይ መኪና ተከራይቼ በሰዓቱ ላይ የነበረው ሹፌርም መቅረብ ይችላል። መኪና ተከራይቼ መስቀል ቲሸርት፣ መጽሐፎችን መሸጥ ጀምሩ። በቀን 2000 3000 5000 7000 ብር መስራት ጀምሩ። ሜቢ ለአንድ ወር ከምናምን ወደሚጠጋ አካባቢ ስሰራ የሚሰራበት የት ነበረ? አቡዳቢ ራስ አልኬማ ምናምን በየቦታው ነበረ፣ ፓስፖርት የሚወጣበት ቦታ። ሜቢ እኔ በቀን ይሄን እየሰራው እሷ በወር ተቀጥራ የምትሰራው የነበረች 1800 1700 ብር አካባቢ ይመስለኛል ካልተሳሳትኩኝ ማለት ነውና። እሷስ ለምን ወጣ ከአንደኛው አትሰራም? እኔ እቃ ሰጥቻት፣ ለምን ለምሳሌ እኔ የምሰራው ዱባይ ኤምባሲ ነበረ፣ ያውቁኛለኝ የኤምባሲዎች ሰዎች ማለት ነው። እሷ ለምን አቡዳቢ ሂዳ ብትሰራ ትጠቀማለች ብዬ ከኢትዮጵያ ከሚላክልኝ እቃ ቀንሼ ለእሷ ሰጥቼ ስራ አስጀመርኳትኝ። እሷም በቀን የኔን ያክል ባይሆንም የተወሰነ የተወሰነ ትሰራለች። እንደዛ እያደግነ እየሰራን እሷ አቡዳቢ ኢጃዛ ይዛ ነው በአራት ቀን ምናምን መታ አድራ እቃ ይዛ ትሄዳለች ማለት ነው። እንደዛ እየሰራን እየሰራን እየሰራን በባለበት እንደምታፈቅረኝ እንደምትወደኝ ትነግረኛለች። እኔ ደግሞ ፍላጎቴ እንዳልሆነ በሚገባ አስረዳዋት። ምክንያቱም እኔና እሷ አብረን ማንሆንበት ምክንያት አለ። ያው አንደኛ እዚህ ጋር መግለጽ ማልችለው፣ ምክንያቱም የሚያስጠይቁ ነገሮች ብዙ ነገሮች ስላሉ ማለት ነው እና አብረን መሆን አንችልም። እንደዚያ ታስብ ያልኳትኝ። በተደጋጋሚ እንጨቃጨቅ ነበረ። በተደጋጋሚ እንጨቃጨቅ ነበረ። ከዛ ደፈረኝ ብላ ሁሉ ፖሊስ ጣቢያ እስከሚሄደው ደረጃ ደርሳለች። ቢ የሰው ምስክር ስለማይጠቅም ስለማያስፈልግ እንጂ የሰው ምስ እሷ ካመነችበት ይቅረብ ብላ የሰው ምስክር እሷ የምታውቃቸውን የሰዎች ምስክር ማቅረብ ይቻላል። እሷ ምታውቃቸው እሷ ያመነችበትን ማለት ነው። ሜቢ እንደዛ እየሰራን ባለንበት ወቅት ገንዘብ ምክንያቱም ስራ እንድትጀምር ያደረኩበትን ገንዘብ እንትመልስልኝ በምጠይቅበት ሰዓት ላይ ብዙ ያለመግባባቶች ተፈጠሩ። በጣም ብዙ ያለመግባባቶች ተፈጠሩ። ከዛ መጨረሻ ላይ ምንድን ነው እኔ ያመጣው ለዚህ መነሻ ኮኔኔ ምናምን ብዙ ነገሮች ተፈጠሩ። ከዛ በኋላ መጨረሻ ላይ ምንድን ነው ወንድምየው ከሌላ ቦታ ይሰራ ነበረ፣ መጥቶ ከእኔ ጋር አብሮ እንዲኖር ተደረገ ማለት ነው። ወንድምየው ምየው እኔ ጋር እየኖረ ባለበት ሰዓት ላይ ስልኩን እንዳጋጣሚ ፍሪ ኮል የሱ ስልክ ነበረው፣ ለመደወል ስልኩን ሰጥቶ በነበረበት ሰዓት ላይ እሷ ሪከርድ ታደርጋለች፣ ወደ ሱ ስልክ ማለት ነው፣ ወደ ወንድምየው ስልክ ወደ ወንድም እየው ስልክ ሪከርድ ያደረገችሁት እኔና እሷ በደንብ በጣም ተጣልተን ምናምን እሱ ውጭ ላይ ሆኖ ነው። እና ሪከርዱን አንድ እንድታሰሚልኝ ሁላችሁም ይህን ሪከርድ ሪከርድ እንድታደርጉልኝ እፈልጋለሁ። ልላክልሽና ክፈችልኝ።